አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ደህና የተከበራችሁ ትዊት ቻናል ቤተሰቦች እንዴት ናቸው? ደህና ናችሁ? ጋር ሁሉ ሰላም አልሐምዱሊላህ። እንዴት ናቸው? እንግዲህ እንደ ቆይታችኋል። ከአረፋ ወደዚህ መጥቼ አላቅም ቪዲዮ አልሰራሁላችሁም። ይሄ ደግሞ ወደ ደሴ ዙሪያ የሚላክ የትራስ ጨርቅ ነው። የቆየ ትዕዛዝ ነው። እንግዲህ እ እንዲቀመጥላት ፈልጋ ነው። አረባ ግር ነው ያለችው ልጅቱ። ያው አስቸኳይ አስቸኳይ ሰርቼ አሁን ላወጣ ላ ነው። ደግሞ የሷን ከረመዳን በፊት የተቀበልኩት ትዕዛዝ ነው ማለት ነው ይሄ ትዕዛዝ በጣም ያምራል። እንግዲህ እዚህ ጋር እንደምታዩት ሲሊቨር በልሙጥ በልሙጥ ነጭ የተሰራ ነው በግማሽ ማለት ነው። እዚህ ደግሞ የመጅልስ ጨርቅ አላት ማለት ነው። ብሉ ብላክ፣ በጣም የሚያምር በሲሊቨር ዘርፍ የተሰራ ነው። እዚህም ደግሞ ትራስ ጨርቅ አላት ለብቻው ትራስ ጨርቅ ብቻ ማለት ነው። ሶስት አይነት ትእዛዝ ነው ማለት ነው በቀይ ቡኒ። እናንተም እዘዙ እንግዲህ። ወደ ዩቱብ ቤተሰቦች ቪዲዮን ከመጀመራችሁ በፊት ላይክ አድርጉ፣ እንዲሁም ለሌሎች እንዲደርስ ሼር እያረጋችሁ ቻላኑ ራሳድጉላችኋለሁ። እንግዲህ የተለያዩ አረቢያ መጅልስ ጭምር ማንኛውም ሙሉ የወይባ ጭስ ማቴሪያል ማቀርባለሁ። እንግዲህ ቴሌግራም ቻናሎች ውስጥ ገብታችሁ የምታዩት በሙሉ የማቀርብ ነው። ሆነው እንግዲህ እናንተም እዘዙ ለሰርግ የምትፈልጉ እንዲሁም ለቤተሰቡ ሀዲያ ለንግድም ማንኛውንም አቅርቦት አለኝ ማለት ነው። በችርቻሮም ፈለጋችሁ ማንኛውም አቅርቦት አለኝ ማለት ነው። እንግዲህ እኔ የምገኘው ኢትዮጵያ ውስጥ ወሎ ኬሚ ሲያረፋ የገበያ ማዕከል እገኛለሁኝ። መታችሁ በአካል ማዘዝ የምትፈልጉ መታችሁ ማዘዝ ትችላላችሁ። እንዲሁም በኦንላይን ማዘዝ የምትፈልጉ ደግሞ ማዘዝ ትችላላችሁ ማለት ነው። ስልክ ቁጥሬ 31619096 በዚህ ታገኙኛላችሁ። ቀጥታ መደወል ከፈለጋችሁ በኦንላይን ኢሞ፣ ቴሌግራም፣ ዋትሳፕ አስመርጣችኋል። የተለያዩ ከለር ዲዛይኖች እንዲሁም የዋጋ ዝርዝር ማለት ነው። እንግዲህ አሁን እዚህ ጋር ዋጋቸው እነዚህ አሁን ለራሱ አንድ ሆኗል አራት መቶ ብር ነው ማለት ነው። ይሄ መጅልስ ጨርቅ የፊራሹ ሺህ ሁለት መቶ ብር ነው። ወደ እነዚህ ስንመጣ እነዚህ ደግሞ አራት ሀምሳ ናቸው። ቤቢ ሁለት ሀምሳ እንግዲህ ይሄን ይመስላል። ሱፍራም አለው ተካ ያለው ይሄ ያው በትእዛዝ ነው የተሰራው። ማንኛውንም ማዘዝ ትችላላችሁ። እናንተ ተካያ ሙሉ ከነመጋረጃው ሙሉ ማቴሪያሉን ማዘዝ ትችላላችሁ። እንግዲህ ውድ ደንበኞቼ ሼር ሼር አድርጉ። እንግዲህ እላችኋለሁ የተለያዩ አቀርብ ላችኋለሁ ማለት ነው። ለዛሬ ያስኩት ቪዲዮ እንግዲህ ይህን ይመስላል። ስለተከታተላችሁ በጣም አመሰግናለሁ። አሰላሙ አሌይኩም ራህመቱላሂ ወበረካቱ።